መልካም እንግዲህ በሀገራችን ያለው ሁኔታ እንደሚታወቀው ብዙ ደም አፋሳሽ ጦርነቶች የተካሄዱበት፣ ብዙ የኢኮኖሚ ውጥንቅጥ የታየበት፣ የፖለቲካ ውጥንቅጥ የሚታይበት፣ ማህበራዊ አለመረጋጋት የሚታይበት እና ከፍተኛ ስጋት በዜጎች ላይ የተደቀነበት ጊዜ ላይ ነው ያለነው እና ለዚህም ደግሞ በዋነኝነት የፖለቲካ አለመረጋጋቱ ለኢኮኖሚውም ለጸጥታውም ለሕዝብ ለሕዝብ ግንኙነቱም እንቅፋት ሆኖ ሰንብተዋል። ስለዚህ በዋነኝነት ደግሞ የመንግስት ቁርጠኝነት ዚጋ ያስፈልጋል ያለውን ነገር በአግባቡ ተገንዝቦ ከዚህ የመውጫ መንገዱን እና ትልቁን ኃላፊነት የሚወስድ መንግስት እንደመሆኑ መጠን ሀገራችን በዚህ ሁኔታ ውስጥ ናት ያለችው። እንግዲህ መውጫውን ከሚመለከታቸው አካላት ጋር በዋናነት ድርሻውን ወስዶ መስራት ያለበት መንግስት ነው። መልካም እኔም ለርምና እኔ መወክለው ሳይሆን የሚታገልለት ህዝብ ነው። ውክልና ህጋዊ ስርዓት ስላለው ነው በህዝብ ተመርጠ ላለው ህዝቡ ላለው የፖለቲካ ፍላጎት አጀንዳ ታገላለው ውክልናውንም ለማግኘት ጥራለው ነው። እንደ ፓርቲ ውክልናውን በህጋዊ እስካላገኘ ድረስ አንድ ፓርቲ ሊወክል አይችልም። ከህዝብ አመኔታ ከህዝብ ድምፁን እስኪያገኝ ድረስ ውክልና በህዝብ ሲመረጥ እና መንግስት ሲሆን መንግስት ሲሆን ያ ሲመርጥ በዛ ሰዓት አንድ ፓርቲ ወይንም አንድ ህዝብ እንደራሴ የተወሰነ የራሱ ኮንስቲትንሲዋ ወኪል ወይንም እንደራሴ ልባል ይችላል። ከዛ ውጭ ያለው ግን ለህዝቡ ማንም ከዛ ማህበረሰብ የወጣ ሰው ሊታገልለት ይችላል። ህዝቡ አንግቦ ለተነሳው አላማ ፖለቲካዊ አላማዎችና ፍላጎቶች ራሱን የሰጠና ለዛ ፐርፐዝ የተደራጀ ማንኛውም ድርጅት ታጋይ ድርጅት ነው። እንዳልከው ጥሪዎች እየቀረቡ ነው። በሁለቱም ሳይድ በጥሩ ሁኔታ ምላሽ እየተሰጠ እንዳለ ከተለያዩ ሚዲያዎች እንሰማለን። እኛ ከመጀመሪያውም ጀምረን እየጸና አቋም ነው የነበረን መንግስት ከኦሮሞ ነጻነት ጦር ጋር ያለውን ግጭት ያለውን ጦርነት በሰላማዊ መንገድ ይፍታ የሚል የጸና አቋም ነበረን። ያንኑ ነው አሁን ዞሮ ዞሮ ከብዙ ግጭት እልቅት በኋላ ወደዛ ተመጥቷል። በተባለው ልክ የሚሄድና ለኦሮሚያ ሁለንተናዊ መረጋጋት መፍትሄ የሚያመጣ ከሆነ በደስታ የምንቀበለው ጉዳይ ነው። ነገር ግን አሁንም መንግስት ደብል ስታንዳርድነት ይታይበታል። በአንድ ወገን ሰላማዊ ጥሪዎችን ያቀርባል፣ በሌላ ወገን ድርጅቱ ራሱን በማይጠራበት ስም ይጠራል። ከዛ መጀመር አለበት ለእርቅ የተጣራ እየተሳደብክ መሆን የለበትም ወይንም እያሳነስክ መሆን የለበትም ወይንም ግለሰቡ ራሱን በማይጠራ መሆን የለበትም ምክንያቱም ከአበበ ጋር እርቅ ለመፍጠር ቶሎሳ ብለህ ከተጣራ ይዛነፋል። አንተ እርቅ ልታወርድ የፈለግከው ከአበበ ጋር ከሆነ አበበ ብለህ ከሱ ጋር መነጋገር ነው እንጂ ቶሎሳ ብለህ ከጠራኸው ያ ሌላ አካል ነው ማለት ነው። ስለዚህ ይሄ ዛሬም ታይተዋል፣ መስተካከል አለበት። የኦሮሞ ነፃነት ጦር ነው ተብሎ ነው ራሱ የሚጠራውም ከዛሬ 50 ዓመት ጀምሮ ሲመሰረት ጀምሮ በዛ ስያሜ ነው የሚጠራው። እና ኦነግ ሸኔ የሚባል ድርጅት በኦሮሞ ምድር ላይ የለም። እንደዛ ራሱን ያደራጀ አካል የለም። የሌለውን አካል ትጠራለ። የሌለውን አካል በአሸባሪነት መዝገብ ላይ ታሰፍራለ። ይሄ ስያሜ በጣም ወሳኝ ነው በህግ ቋንቋ፣ እና ስያሜዎቹ ማስተካከል አለባቸው። ሌላው ደብል ስታንዳርድ መንግስት በአንድ ጎኑ ከታጠቀ ሀይል ከቲፒኤልኤፍም ጋር እርቅ አውርደዋል። ከቅማንትም ጋር አውርጃለው እያለ ነው። አይ ነው እሷ ምን ያህል እውነት እንደሆነ፣ ከሌሎችም ጋር አውርጃለው ይላል። በሌላ ጎኑ ደግሞ ካልታጠቅ ነው ከኛ ወይም ከዛሬ አራት አምስት አመት በፊት ትጥቁን አውርዶ በሰላማዊ ትግል ተመዝግቦ በምርጫ ቦርድ እውቅና የተሰጠው ድርጅታችን ኦነግ ዛሬ አመራሩ እስር ቤት ነው ያለው። ዛሬ ዋና ዋና አመራሮቹ ስራ አስፈጻሚዎች እስር ቤት ናቸው ያሉት። ቢሮ ዋና ቢሮ በእርቀ ሰላሙ ጊዜ ከቻርተሩ በፊት የነበረው ቢሮ ወይም የቻርተሩ ወቅት ኦነግ የነበረውን ቢሮ መልሶ ሰጥተውት ሲጠቀምበት፣ ሲገለገልበት የነበረው ቢሮ ዛሬ በፖሊስ ተከቦ ነው ያለው። ስለዚህ ከታጠቀ አካል ጋር እርቅ መፍጠር በጣም ጥሩ ነገር ነው ለሀገርም ለሕዝብም ይጠቅማል። ነገር ግን ከዚህ ቀደም ደግሞ ይህንኑ አይነት ጥሪ ተቀብሎ አምኖ ገብቶ በሰላማዊ የትግል ሂደት ለመሳተፍ የወሰነን አካል ያለምንም የፍርድ ቤት ትዕዛዝ ያለምንም ክስ አስሮ ማስቀመጥ፣ አንዳንዶቹ በፍርድ ቤትም ነጻ ተብሎ አቃቢ ሕግም ክስ የለኝም ብለው ታግሮ የተቀመጡ ናቸው። ስለዚህ ይሄ መተማመንን ልፈጥር አይችልም። ለሌላው ተምሳሌት አይሆንም። ትጥቃቸውን አውርዶ የገቡት ምን ላይ ደረሱ የሚል ግምገማ ስለሚያደርግ ማንኛውም አካል ጥሩ ተሞክሮ አይሆንም። ስለዚህ መንግሥት በሁለት አይነት ደብል ስታንዳርድ አካሄዱን ትቶ እውነትም ሰላም የሚፈልግ ከሆነ በኦሮሚያ ምድር በሰላማዊ ትግል እያሉ ተገፍቶ ከምርጫ እንዲወጡ ተደርጎ በሌሉበት እስር ቤት ሆኖ ምርጫ የተደረገባቸውን የኦሮሞ ፖለቲካ ፓርቲዎች ኦፌኮና ኦነግ ጋር በቅጡ መነጋገር አለበት። ያለውን ችግር አሁን የገለጽ ኩላ ያህል ምክንያቱም ሰው እየሞተ ነው። እስር ቤት አሁን ሰው በጣም በጠና የታመሙ ሁሉ አሉ ከነዚህ አመራሮች ውስጥ። ስለዚህ በኦነግ ላይ የተከፈተ መጠነ ሰፊ ጦርነት አለ ምንም እንኳን ኦነግ ትጥቅ ያነገበ ኃይል ስላልሆነና በሰላማዊ ሂደት ያለ ድርጅት ስለሆነ የምላሽ አጸፋ ባይመልስም እንደዚህ አይነት የፖለቲካ አካባቢ ባለበት ሁኔታ ምን ናፍቆ ሰላሙን ላይሆን ይችላል። በኦሮሞ ነፃነት ጦር በኩል የቀረቡትም አንዳንድ ቅድመ ሁኔታዎች መተማመን እንዲቻል ለትረስት ቢልዲንግ የታሰሩ የፖለቲካ እስረኞች እንዲፈቱ፣ ነጻ ሰላማዊ ፖለቲካ ፓርቲዎች በሰላም የሚንቀሳቀሱ፣ ቶክስ እንዲቆም፣ በሁሉም ቶክስ ማቆም እንዲታወጅ እና ሌሎችም የፖለቲካ ጥያቄዎች ተነስቷል። ስለዚህ መተማመንን በዛኛው አንጻር መተማመን እንኳን እንዲመጣ ቀደም ብሎ በእንዲህ አይነት በመሰል ጥሪ ተቀብሎ የገቡት እጣ ፋንታቸው እንዲህ መሆን የለበትም። ስለዚህ መንግሥት በእውነት በኦሮሚያ ምድር ሰላምን ማምጣት ከፈለገ ሁለቱ አንጋፋ ድርጅቶች ጋር መነጋገርና ሰላም ማውረድ፣ ፖለቲካ እስረኞቹን አመራሮቹን መፍታት መቻል አለበት። ይሄ ባይሆን ጦርነት ይፈጠራል ማለት አይደለም፣ ወይም ጦርነትን ከዚህ እነዚህ ጋር ማገናኘት አይደለም። ግን የህዝብ መተማመን አይኖርም፣ የህዝብ ቁብልነት ሊያገኘው አይችልም። ይሄ ድርድር ከዛኛውም ወገን ታጥቆ ካለውም ወገን ተስፋ የሚያደርገው ነገር አይኖረውም። ስለዚህ ህዝብ አመኔታ እንዲያተርፍ፣ ከመንግስት ላይ አመኔታ እንዲያገኝ ይወክሉኛል ወይም ይታገሉልኛል ያላቸውን የፖለቲካ ፓርቲዎች አስሮ እንቅስቃሴያቸውን ገድቦ መሆን የለበትም። ስለዚህ ያንን አይነት አካሄድ ማቆም ማቆምና ከእነዚህ ፓርቲዎች ጋር መነጋገር መቻል አለበት ብዬ አምናለሁ። ምንም አይነት ግንኙነት እንደሌለ በብዙዎች ዘንድ ጥርጥር እንዳለ ያውቁታል ብዬ አስባለሁ። እሱ ያው እኔም እየተጠየቅኩ ነው በብዙ ሚዲያ። ቢያንስ ለዚህ ላለፉት ሁለት ዓመት እያወራንበት ነው እንግዲህ መጠየቅ ብቻም ሳይሆን ምላሾቹንም መስማት ጥሩ ይመስለኛል። እና ኦነግ የታጠቀ ኃይል እንደሌለው በይፋ አውጆ ከመንግስትም ጋር ስምምነት ላይ ደርሶ ነው በምርጫ ቦርድ ልመዘገብ የቻለው። ማንም የታጠቀ ኃይል ያለው አንዱ ቅድመ ሁኔታ እሱ ነው። ማንም የታጠቀ ኃይል ያለው የፖለቲካ ፓርቲ በምርጫ ቦርድ ልመዘገብ አይችልም ጥርጣሬውም ተወግዶ ነው። ስለዚህ ግንኙነት እንደሌለን ይታወቃል፣ መንግስትም ያውቃል። ቢኖረው ያሰረን ጊዜ፣ እኔም ታስሬ ነበር፣ ያሰረን ጊዜ መረጃውን አቅርቦ ለህግ አግባብ ሊያቀርበን ይገባ ነበር። ምክንያቱም ያንን ሀይል በአሸባሪነት ፈርጆታልና በዛ አግባብ ማናችንም ልንጠየቅ እንችላለን፣ በህግ አግባብ ግን ምንም አይነት ግንኙነት የለንም። ስለሌለንም፣ ስላላገኘውም የሚከስበት ነገር አጥቷል። ነገር ግን ድሮ አንድ ፓርቲ ስለነበረ እና በኦሮሞ ነጻነት ግንባር ስር ያለ አንድ ዲፓርትመንት ስለነበረ ጦሩ ከዛ ጋር በቀላሉ አሶሼት በማድረግ ሆነ። ግን ከፖለቲካ ምህዳሩ እንገፋለን የሚል የተሳሳተ ስሌት ነው እዚህ ሁሉ ያደረሰን። ይሄ ሁለት አይነት ውጤት አምጥቷል። አንድም የእኛ በሰላም ሂደት መሳተፍና በዚህ ልክ መገፋት፣ ይሄ መንገድ አማራጭ አይሆንም ለሚሉት ወይም የትጥቅን ትግል አማራጭ የትግል ስልት አርጎ ለተቀበሉትና እኛን ለተቃወሙን ጥሩ መረጃ ሆኗል ማለት ይኸው ሰላማዊ አማራጭ ያሉትም እስር ቤት ነው መድረሻቸው የሚል። በሌላ በኩል መንግስትም ላይ ህዝብ አመኔታ እንዳይኖረውና ኦሮሞ በተስፋ ሲጠባበቅ የነበሩትን ፓርቲዎች ከምርጫ አግልሎ ብቻውን በኦሮሚያ ምድር ሲሳተፍ ምን ያህል የህዝብ አመኔታ እንዳጣ እሱም ያውቀዋል። ስለዚህ ከእኛ ጋር ምንም ግንኙነት የላቸውም። እኛም ገልጸናል፣ እነሱም አውጀዋል። በሰላማዊ መንገድ ከሚቀሳቀስ ፍንፍኔ ካለው ኦነግ ጋር ምንም አይነት መዋቅራዊም ሆነ የአስተዳደር የአመራር ግንኙነት የለንም ብሎ በግልጽ ነው ያወጁት። እነሱም አሁንም እየተነጋገርን ነው። ኮሚኒቲ አዋቅረናል። ስሉኮ ስሉ አመራሩን ስለሚያውቁ በስልክም ሲከታተሉ ስለነበረ ነው በተለያየ አቅጣጫ ያገኙትና እና ከእኛ ጋር ምንም የሚገናኝ ነገር የለውም። ነገር ግን እኛን ለመድፈቅ እኛን የፖለቲካ እንቅስቃሴ ለመገደብ ፕሬቲክስት ሆኖ ወይንም ሰበብ ሆኖ አገልግሏቸዋል። ስለዚህ አንዱም በዚህ ሂደት ሰላም መጥቶ መተማመን መጥቶ ወደ ድርድር ተመጥቶ የኦሮሞ ነጻነት ጦር ድማንድ በፖለቲካ መፍትሄ አግኝቶ ኦሮሚያ ውስጥ ሰላም ከወረደ አንድም በድርጅታችን ላይ ያለውም አፈና ይቆማል በዚህ በዚህ ሰበብ በኦሮሞ ነጻነት ጦር ሰበብ የሚሳደዱት የኛ አባሎች በየቦታ የሚገደሉት የኛ አባሎች ላይ ያለው ግፍ ይቆማል ብለን ተስፋ እናደርጋለን። ኦነግ ሁለት አይደለም፣ ኦነግ አንድ ነው። መሪውም ጃል ዳውድ ኢብሳ ናቸው። ሌሎችም አመራር አካላት አሉ። አባሎቹም በመላ ኦሮሚያ ያሉት አባሎቹ አንድ ላይ ነው ያሉት። የሆነው ነገር አንድም ኦነግ ላይ ከተዘመተበት ዘመቻ አንዱ ከውስጡ ያሉትን አንዳንድ አባሎች አንዳንድ የአመራር አካላት አንዳንድ ነው፣ ብዙ አይደለም፣ በቁጥር ከአምስት ስድስት የማይበልጡ ሰዎችን በጥቅምና በስልጣን ደልሎ ወደ ራሳቸው ወስደው እነሱን ህጋዊ ኦነግ ለማድረግ የተሞከረ ሙከራ ነበር። ሙከራ ነው ያ ሙከራ በ ኦነግ አባላት የተባበረ ክንድ ከሽፈዋል። ምርጫ ቦርድም እውቅና እናፍገዋል። እና መንግስት በአቋራጭ ኦነግን ለማፍረስና ለነዛ አካላት የስሙላ አሻንጉሊቱ ላደርግ ለፈለገው ነገር አልተሳካም። ስለዚህ መጨረሻ ላይ ወደ ራሱ ወስዶ ሚኒስቴር አድርገዋል እንዳልከው እኛ ኦነግ የነበረ ሰው ፒፒን በመቀላቀሉ ምንም ቅሬታ የለንም። ድርጅት አይደለም፣ ድርጅት ኢንታክት ነው። ድርጅቱ አሁንም አንድነቱን ጠብቆ ነው ያለው። በአንጃም ሊገለጥ የሚችል አይደለም። በጣም ውስን የሆኑ ሰዎች፣ በጥቅም የተገዙ ሰዎች፣ በስልጣን የተደለሉ ሰዎች ኦነግን ለማፍረስና ኦነገኛ ነው ለማለት ክሌም ለማድረግ ተንቀሳቅሷል። ያ ግን ተገቢውን ሕጋዊ መስፈርት ስላላሟላ ዋላ የአባላትም ድጋፍ ስላልነበረው ሰዎቹ ብቻ ቀርተው አንጃ የሚባለው ድርጅቱ ለሁለት ከወረዳ እስከ ላይ ያለው መዋቅሩ ለሁለት ቢከፈል ነበር፣ አልተከፈለም። ድርጅቱ ከታች እስከ ላይ አንድነቱን ጠብቆ ነው ያለው። በመሀል ያን ያፈነገጠው እንደዛ ብለን እንችላለን። አፈንጋጭ ቡድን አለ። ያ አፈንጋጭ ቡድን ሞክሮ ሲያቅተው ወደ ብልጽግና ተቀላቅሏል። በዚህ ሰዓት ከኦነግ ውጪ እውቅና ውጪ የመንግስትን ስልጣን ተቀብሎ ከኦነግ እውቅና ውጪ የሌላን ፓርቲ ተቀናቃኝ ፓርቲ አላማና ፖሊሲ እያራመደ ስላለ በምርጫ ቦርድን ባለው ህግ አንድ አባል አንድ ተራ አባል አመራር ይቅርና አንድ ተራ አባል ድርጅቱ የማያውቀውን ነገር ማድረግ የለበትም። አሰላለፉንም ከተፎካካሪ ፓርቲ ጋር ካደረገ ያለምንም ቅድመ ሁኔታ አባልነቱን እንዳጣ ይቆጠራልላ። ስለዚህ ምንም ማስጠንቀቂያ ሳያስፈልገ አባልነታቸውን ሉዝ አድርጓል ባለው ህግ መሰረት። እዚህ እነሱ ከዚህ በኋላ የኦነግ አንጃ የሆነ ክንፍ ተብሎ ሊጠሩ አይችሉም እና የመንግስት አካል ናቸው። የመንግስትን ጉዳይ ወይም የብልጽግናን ጉዳይ ነው የሚያስፈጽሙት። በዛ ልክ መታየት አለበት። የእኛ አባላት ግን የእኛ አመራሮች ግን የዛን ጊዜ የተደረገው ጃልዳውድ ቢሮ ያሉ በጦር ተከቦ፣ ሌሎቹ ቤታቸው እያሉ ታፍኖ ወደ እስር ቤት ተወስዶ፣ ከዛ እነዚህ ደግሞ በጥበቃ ኃይል በመንግስት ኃይል ቢሮ ገብቶ ስብሰባ እንዲያደርጉ ነበር የተደረገው። እንግዲህ ምርጫ ቦርድ ባለው ስልጣን ይሄን ነገር ከድርጅታችን ጎን ቆሞ ተገዳድረውታል። እዚህ በዚህ ሁኔታ ነው ያለው። ኦነግ አንድ ነው። ሁለት ሶስት ኦነግ የለም። የሸኔ የሚባል ኦነግም የለም። ኦነግ ድርጅት ነው። ሌሎቹ ሰው ግለሰቦች፣ መሪዎች ናቸው። ነገ ሊቀየሩ ይችላሉ። ስለዚህ ግለሰቦች የፓርቲ ኦነር አይደሉም በዛ አገላለጽ ባትጠቀሙ እናንተም የሚዲያ ሰዎች የክሌ ኦነግ ባይ ባይባል ጥሩ ነው። ከታጣቂዎች ጋር የሚደረገው ማንኛውም ድርድር አንደኛ ከማጭበርበር የነጻ መሆን አለበት። በእኛም መጀመሪያ ላይ የተደረገው እንዲህ አይነት ማጭበርበር ነው። አባ ገዳዎች ሄዱ የተወሰኑ ገቡ። እነዛ ሰዎች ጦላይ ነው የተወሰዱት፣ የሚሊተሪ ካምፕ እንደ እስረኛ እንደተማረከ ሰው እና እንዲህ አይነት ማጭበርበር ከማጭበርበር የጸዳ መሆን አለበት። ሁለተኛ ኮምፕሬሄንሲቭ መሆን አለበት። ችግሮችን ከመንስኤ መፍታት መቻል አለበት። ታጣቂዎችንም በከፈለ አንዱ ከተደራድሮ አንዱን በአንዱ ላይ እንትን በማድረግ ቅድም አንተ የሚያነሳው እነሱ ከኦሮሞ ነጻነት ሰራዊት ጋር ድርድሩ እንቅፋት የገጠመው ምን የሆነው አንድ ስላልሆኑ ነው፣ ብዙ ቦታ ስላሉ ነው። ያንን አይነት ትርክት መፍጠር የሚፈልግ ሆኖ ነው የሚሰማኝ እና ከእንደዚህ አይነት ከፋፋይ አካሄዶች መውጣት አለበት። ችግሩን ህዝቦች ሲታገሉ የትግል መንስኤ አለ፣ ኮዝ አላቸው። ከመሬት አይፈጠርም። የህዝቦች ትግል እና የነፃነት ትግሎች ደግሞ የህዝባቸውን ነፃነት፣ የህዝባቸውን ከሌላው ጋር እኩልነት፣ በህዝባቸው ዲሞክራሲያዊ ምርጫ የመረጠው በመረጠው የመመራት መብት እነዚህን አንግቦ ነው የሚነሳው እና እነዚህን ነገር ለማዳፈን ወዲና ወዲያ እያደረግ ዘለቂታዊ መፍትሄ ማብጣት አትችልም። ሳምበዲ ኤክስን ዛሬ በእርቅ ገባ ብትል ዋይ ደግሞ ነገ ይፈጠራል። ምንም የህዝቡ ኮዝ እዛ እስካለ ድረስ፣ ችግሩ እስካለ ድረስ ሌላ ሌላ ሀይል ላለመፈጠሩ ምንም ዋስትና የለውም እና እንደዚህ አይነት ሰላማዊ ሂደቶች መንስኤውን ለዛ ግጭቶች መንስኤ የሆኑትን ነገሮች በመፍታት ላይ ያተኮረ መሆን አለበት እና በኦሮሚያ ውስጥ እየተካሄዱ ያሉት ከዚህም በፊት የተደረጉት፣ መንስኤያቸው ምንድን ነው? የኦሮሞ ህዝብ የፖለቲካ ዴማንድ ምንድን ነው? እሱ በጠረጴዛ ዙሪያ መቅረብ አለበት፣ ግልጽም መሆን አለበት። የተደበሰበሰ ነገር እንዲሁ ለዛሬ ሰላም እናውርድ እናውርድ ተብሎ የሚደረግ ነገር ብዙ ዋጋ አስከፍሎናል። ለእኛ ብዙ ዋጋ አስከፍሎናል። ሌላውም መተማመን ውስጥ አይገባም፣ ሌላውም በጥርጣሬ እንዲያየው ያደርጋል። ልክ አሁን ቲፒልፍ ላይ እንደተደረገው ማለት ነው። አሁን ቲፒልፍ ጋር እርቅ ተፈጠረ። ነገር ግን ቅሬታ ያላቸው ወይም ግሬታ ያላቸው ያልገባቸው አካላት አሉ። እነዛ አካላት ከቲፒኤልፍ ብልጽግና ጋር ያደረገውን ስምምነት በጥርጣሬ እያዩ ሀገርን እያወኩ ነው። ሰላምን ለምን ወደዱ አልወደዱም፣ ሰላምን ለምን ጠሉ የሚል ቅሬታዎች ሊነሱ ይችላሉ። ነገር ግን ከመንግስትም ሳይድ ደግሞ ግልጽነት መኖር አለበት። የሚደረጉት ድርድሮች በሁለቱም ወገን ያለቀው የህዝብ ልጅ ነው፣ እየወደመው የሀገር ኢኮኖሚ ነው። ምስቅልቅል ውስጥ የገባን ሁላችንም ነን። ፍንፍኔ እንኳን የምንኖር ሰዎች በጦርነት በፈጠረው የኢኮኖሚ ግሽበት ስቃያችን እያየን ነው። ስለዚህ ዋጋ ያልከፈለ ቤተሰብ የለም እና ኤከሌ ብቻ ነው የሚመለከተው ሊባል አይችልም ይሄ ጉዳይ። ስለዚህ በግልጽነት የተደረደሩበትን ነጥቦች፣ እየሄዱበትን ያሉ ነገሮች ለህዝብ ይፋ ለሌላው ጥርጣሬ በማይፈጥር ሌላውን ወደ ጫካው በማይወስድ መንገድ መሄድ አለበት ባይ ነኝ። ያለው አስቸጋሪ ሁኔታ መንግስት በመረጠው የተሳሳተ ፖሊሲ ሰላማዊ አማራጮችን በመዝጋት በእነሱም በኩል እንደቀረበው በእኛም በኩል እንደታየው ብዙ ወጣት ወደ ጦር የጎረፈው የሰላማዊ የትግል አማራጭ በሮች በመዘጋታቸው ነው። አመራሮቼ ናቸው ይወክሉኛል መርጣቸዋለሁ ብሎ የተዘጋጀውን ወደ እስር ቤት ሲያግዝ አማራጭ ሲያሳጣ ወጣቱ ድሮ አልነበረም ማለት ሳይሆን የነበረውን ትጥቅ ትግል የበለጠ አጠናክሮታል በሰው ሀይልም በመሳሪያም በሌላም ስለዚህ ወደዚህ ያስገባን አንዱና ዋነኛው ነገር የነጻ ሰላማዊ የፖለቲካ እንቅስቃሴ መገደብ ነው። መጥበብ ብቻ አይደለም መገደብ ነው። በእኛ ኮንቴክስት እንደዚህ አይነቱን ነገር ያለምንም ቅድመ ሁኔታ ማንሳት አለበት። ሁለተኛ የሚላቸውን ነገሮች የምር ማድረግ መቻል አለባት። ለቃላት ፍጆታ፣ ለፖለቲካ ገጽታ ግንባታ ወይም ከፈረንጅ ላይ ዶላር ለማግኘት የሚነዙት ፕሮፖጋንዳዎች ሄዶ ሄዶ መሬት የማይረግጡ ከሆነ ነገ በአለም አቀፍም ትዝብት ነው፣ በሀገርም ውስጥ የህዝብ አመኔታ ማጣት ነው፣ ቀውስን ማባባስ ነው። ስለዚህ በእንዲህ አይነት ሁኔታ በቋፍ ያለችን ሀገር መታደግ የሚፈልግ ሰው የመጀመሪያ ማሳየት ያለበት የፖለቲካ ቁርጠኝነቱ የምር ለምላቸው ነገሮች እውነት ሰላም የሚወድ ከሆነ ሰላም ባይ ኤኒሚንስ ማረጋገጥ መቻል አለበት። ከሚያስፈልገው አካል ሁሉ ጋር ያለምንም ቅድመ ሁኔታ መነጋገር መቻል አለበት። ያለምንም ጥፋት የታሰሩትንና የሚንገላቱትን በየቦታ የሚገደሉትን ማስቆም መቻል አለበት። የታሰሩትን ማስፈታት መቻል አለበት። ይህን ካላደረገ ስጋቶች አሉ። ስጋቶቼ እቻ ሀገር ዲሞክራሲያዊነት እኩልነት የሚተናነቃት ከሆነ ሌሎች እንደሚሉት ሶስት አራት ቦታ የማንሆንበት ምንም ምክንያት የለም። ምክንያቱም የሕዝቦች የነፃነት ጥያቄ ነጻነትና እኩልነትን በማይፈልጉ በሚጠየፉ አካላት የሚደፈጠት ከሆነ ሁሉም ያዋጣኛል በሚለው መንገድ ሁሉ ትግሉን የሚያቀጣጥል ይሆናል። ይሄ ታይተዋል። ትግራይ ላይ እያልተፈለገ ነገር ተሞከረ ውጤቱን በጋራ አይተናል። ኦሮሚያም ላይ እየተደረገ ያለው እስካሁን ድረስ እየተሄደበት ያለው ያመጣውን አይተናል። ሌሎችም ሌሎችም ክልሎች ላይ በቤንሻንጉልም በጋምቤላም በሌላም በሶማሌም ተመሳሳይ ነው። የሶማሌ የኦጋዴን ብሔራዊ ንቅናቄ ወይም የብሔራዊ ነጻነት ግንባር ጋር ያለው ጉዳይ ከኦነግ የተለየ አይደለም። በእነሱም ውስጥ ሰው ከፍሎ ምን ለማድረግ ሞክረዋል። እነሱንም ገፍቶ ከምርጫ አስወጥቷል። ተመሳሳይ ነው። ስለዚህ በኢትዮጵያ ውስጥ ያለው የብሔር ጭቆና፣ የብሔሮችን ነጻነት መንፈግ ለአንዴና ለመጨረሻ ጊዜ መፍትሄ ካላገኘ ብሔሮች እስር ቤቱን ማለት ወለልኝ ባለው ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት ባለው ልክ እስር ቤት ናት ብለን ነው እኛም የምናምነው። ምክንያቱም በዚህ ኢምፓየር ውስጥ በግድ የተጠቃለለ ህዝብ እስከ ዛሬ ድረስ ነፃነቱን ከሌላው ጋር ደግሞ እኩልነቱን እኩል ተጠቃሚነቱን አላረጋገጠም። የባህል የማንነት ጥያቄዎች እኩል እውቅና አላገኙም። እነዚህን ይባስ ብሎ እነዚህን በመደፍጠጥ በማሳነስ ብሎም ደግሞ በጅምላ በመፈረጭ ጽንፈኛ ምናምን የምል ታፔላ በመስጠት አገር በታኝ የምል ፕሮፓጋንዳ በነሱ ላይ በመርጨት ይህንን የፖለቲካ ፍላጎት ማሳነስና ማስቀረት የሚፈልጉ ኃይሎች አሉ። ይሄ በፍጹም ሊሆን አልቻለም። አይተናል። እዚህ ቀጣይ እውነት በዚች አገር ውስጥ ወደንም በግድም ብንጠቃለል በዚህ በኖርንባት አገር ውስጥ ዲሞክራሲያዊ ስርዓትን እኩልነትን እና ነፃነትን ካላረጋገጥን በቀር አብሮ መኖረ ዋስትና አይኖረንም እና መፍትሄው ቅድም እንደተናገርኩት እነዚህን ነገሮች ማረጋገጥ። ለዛም ደግሞ የፖለቲካ ቁርጠኝነት መኖር አለበት። የኔ ይቅርብኝ፣ ልክ እንደ ዲክላርክ በሳውዝ አፍሪካ የሀያ ሰባቱን የአፓርታይድ ወይም ከዛ በላይ የቆየውን የአፓርታይድ መቶ አመት ነው፣ እንደዚህ ለቆየው የአፓርታይድ ስርአት ማብቂያ የሆነው የነጩ ስርአት የሚመራ ዲክለርክ የሚባል ሰው የፖለቲካ ቁርጠኝነት አሳየ። ሀያ ሰባት አመት የታሰሩትን እነማንዴላን ፈታ። ስርዓቱን ለአንድና ለመጨረሻ ጊዜ በህዝቦች ይሁንታ እንዲመራ አደረገ። ያ የእነ ማንዴላ ትግል ብቻም ሳይሆን የዛም የአፓርታይድ ስርዓት ቁንጮ ሰው ውሳኔ፣ ቁርጠኝነት ወሳኝ ነበር። ስለዚህ የማናችንም ስልጣን ገደልግባ ብሎ የጀመረው ሀይል ስልጣንን ሙጭጭ ብሎ ባይ ኤኒ ሚንስ ማለት የለበትም ሀገርን ማስቀደም ከቻለ የራሱን ኢጎ መጫን ከቻለ መፍትሄ ሊመጣ ይችላል ብዬ አምናለሁ። አመሰግናለሁ።